በቃ ሻምስ፣ እኔማ የሰው ንብረት መውሰድ አይደለም የራሷን ለሰው ታካፍላለች ብዬ ነበር ማስበው። አንቺ ግን ጭራሽ አባቴ ለገንዘብ ብለሽ መቅረብ። ሳይንስ ይሄው ሰው ቤት አንገቴን ና ያስረፋሽ ማለት የሳባ ጌጣጌጥ ለአንቺ ምን ያደርግ ይልሻል? እሱስ እንዴት እንደዚህ ይልሻል? ለገንዘብ እውነት በጣም ታሳፍራለህ። እኔ አንተን ለማግኘት ስንት መስዋዕትነት አልከፈልኩ? እንዴት ፍቅሬን በገንዘብ ትቀይሯለህ? የምሩ እኮ ነው። ምን ስርን የመጣሽው? እንደመቀማሽ እርግጠኛ ሆኖች ትመስያለሽ። ይልቅ አሁን ከቤታችን ብቶጭልን ደስ ይለናል። ሰሜልሽ፣ የአንቺ ማመን አለማመን ለእኔ ጉዳይ አይደለም። ትቀመጪ እንደሆን አርፈሽ ቁጭ፣ ከዛ ውጭ እዛ ጎዳናሽ ላይ ለምጥልሽ። እሺ ማርታ፣ ይገርማል። ይሄ ጃመል እንዳለብሽ ባቅ ኖሮ ንብረቴን ደብቅ ያስቀምጥ ነበር። እኔ እጃመል የለብኝ አንቺ ለሾም ብለሽ ያደረግሽ። ተይ እንጂ እኔ ለምን ሆኖ ብዬ ያደርገዋለሁ ነው? ወይስ ጥፋትሽን ለመሸፋፈን ምክንያት እየፈለግሽ ነው? ነገርኩሽ እኮ እኔ ማንንም ንብረት አልነካውም። ለነገሩ ደህና ስቶኝ መጠርጠር ነበረብኝ። ቆይ እየተሻለ ኑሮ እየኖርሻል። ምንድን ነው እንደዚህ የሚያደርግሽ ነው? ወይስ የጃመል አልለቅሻለሽ? ሳባ፣ በቃሽ? አንቺ ነሽ ሆን ብለሽ እንደዚህ ያደረግሽው። አብሮኝ እንደዚህ ስለፈለግሽ ነው እንደዚህ የምታደርጊው። እውነት ተይ እንጂ። ለነገሩ ልክ ነሽ። ከእንዳንቺ አይነት ቆሻሻና ሌባ ሴት ጋር ወንድሜ አብሮ እንዲሆን አልፈልግም። ግን ደግሞ እንደዚህ አይነት ቀሽም ስራ አልሰራም። እሺ አስመሳኝ ነሽ። በጣም አስመሳኝና መሰሪ ሆንሽ ሴት ነሽ። ቆይ ጭራሽ ተዘዝተሽ ይቅርታ መጠየቅ ሲገባሽ አንቺ ነሽ ትኛለሽ። እማትረቢ ማፈሪያ! ከጥፋትሽ አለማመንሽ ያናድዳል። እንዳላደረኩኝ ስለማቅ የማፍርበት ምንም አይነት ምክንያት የለኝም። የፈለግሽውን ነገር ማድረግ ትችላለሽ። አሁን ሄኖክ ከዚህ ቤት ውጭ ብሎሻል። ስለዚህ እዚህ መኖር አይገባሽም። እኔም ሳይሽ በጣም ነው ላይኔ ራሱ የጨነቅሽኝ። ስለዚህ በጥፋትሽ ልገላገልሽ ነው ማለት ነው። የትም አልሄድም። ኧረ እሺ ምነው በእናትሽ እንዲህ ከዛው ቤት እኮ ገብቶ አልወጣም ብሎ ግግም አይባልም። ንጹህነቴን ሳላረጋግጥ በዛ ላይ ሄኖክን ጥዬ የትም አልሄድም። ከእንግዲህ አያስፈልግም። እኔም የወንድሜ ሚስት እንዳንቺ አይነት ላይ በአንድ ትሆን አልፈልግም። ከአንቺ የተሻለ ማግባት እየቻለ ድሀ በዛ ላይ እየጃመል ያለባት ሴት። በስመ አብ። ቆይ ወንድሜ ምን በወጣው ሳባ አትችው ይሄ በእናትሽ ሰው ትመስላለች እዚህ ምንም ንግግር አልፈልግም ውልቅ በይሽ አሁን ይሄ ተንኮል አልገለጽልህ ብሎ ነው አንቺን ማናገር አልፈልግም። ከአንቺ ጋር ያለኝ ነገር ጨርሻለሁ። ጨርሻለሁ። አዎ ጨርሻለሁ። ከዚህ በኋላ እዚህ ክፍል እንዳለሽ አሁኑን ውጭልኝ። እባክህን እኔ ምንም ነገር አላደረኩም። ውጭልኝ። ቆይ ለምን አታዳምጠኝ? አላዳምጥሽም። ከዚህ በኋላ ዓይንሽ ማየት አልፈልግም ስለዚህ ውጭልኝ። ቢያንስ የምልህን ነገር መስማት የለብህም ማድረግ ሳንስ ደግሞ ጨራሽ ልትዋሽኝ ትፈልጊያለሽ አይደል? ሻውን ውጭ ልኝ እውነት ማርታ፣ ቆይ እንደዚህ አይነት ተራ ነገር ታደርጋለሽ ብላ ምናምን ነው። ታዲያ ማናደርገው በእግሩ መቶ ቦርሳሽ ውስጥ ገባ አላውቅም ይህ ስራ ግን ምናልባት ሂሳብ ይሆናል። በቃ ሻምስ፣ እኔማ የሰው ንብረት መውሰድ አይደለም የራሷን ለሰው ታካፍላለች ብዬ ነበር ማስበው። አንቺ ግን ጭራሽ አባቴ ለገንዘብ ብለሽ መቅረቢሽ ሳይንስ ይሄው ሶቪት አንገቴን ያስረፋሽ ለገንዘብ። እውነት በጣም ታሳፍራለህ። እኔ አንተን ለማግኘት ስንት መስዋዕትነት አልከፈልኩም? እንዴት ፍቅሬን በገንዘብ ትቀይሯለህ? በጭራሽ ለእኔ አለ ለገንዘብ ስትይ ነበር። እሱ እንደማየ ተራ ጌጣጌጥ በመስረቅ አሳይተሽኛል። ከተሰራብኝ በላይ ያንተ ንግግርና አለማምን በጣም ያማልሽ። አንቺ የሚገባሽ እና የምትረጃ ንሷለሽ። አሁን ኑ ከዚህ ክፍል ውጭንሽ። ሄሎ ምን አብራ አብራ ምን ሆነ? መጣው መጣሽ። የት ነው የት ነው? መጣ መጣ። ሰብች ስመልስ እዚህ ክፍል እንዳለሽ ንጹህነትን ሳላረጋግጥማ ከዚህ ቤት እንቅንቃሌ ነው

አብራም አደጋ ልሱበታል ተብይ ተደውሎልኝ አደጋ የምን አደጋ ፋብሎ ምን ሆነ እኔ አላውቅኝ ግን ደግሞ መሄድ አለብኝ እኮ ወንድሜ አብሬ ሌላ ብቻ የሆነ ያለው ነገር ብትሆን አያስፈልግም አንቺ እዚህ ጠብቂኝ እኔ ደርሽ ልጣ ወይኔ ወንድሜ ስታሳዝኑ ከዚህ በላይ እንደማሰቃያችሁ ሳስብ ውስጤ በደስታ ይሞላል ሮቤል ጎበዝ እምባይ ገባህ በቅደ መሰረት የመሰረት እንድሄድ እያደረከኝ ነው። ሄኖክ ሌባ? ቆይ፣ እኔ ሌባ ነኝ እንዴ? እኔ ምንድን ነው ያለው እኮ እስኪ ንገሪኝ። እነሱ ልቤም በሰቶት ሌባ መባል አለብኝ ሄኖክ ነው። እረ ተይ፣ ተሳስቶ ይሆናል። እውነት ልቤም በጣም ነው የሰበረው። ቆይ፣ እንዴት እኔን ሌባ ይለኛል? ሁለተኛ እዚህ ቤት እንዳላይ ሽኮ ነው ያለኝ። ተይ የእኔ ልጅ፣ ምናልባትም እኮ ስሜታ የሆነው ይሆናል ይሄ ድጋሜ ላናግረው ስገባ እኮ ነው ሰድቦኝ። ሁለተኛ እዚህ ቤት እንዳላገኝሽ ያለኝ። ቆይ ግን ምን አይቶብሽ ብሽ ነው ሌባ ያለሽ? የሳባ ጌጣጌጥ ሰረቅሽ ብሎ ማለት የሳባ ጌጣጌጥ ለአንቺ ምን ያደርግልሻል? እሱስ እንዴት እንደዚህ ይልሻል? ሳባ ናት ሆን ብላ ጌጣጌጧን የኔ ቦርሳ ውስጥ ያስቀመጠችው ከዛ በኋላ ጠፋብኝ ብላ ከይኑ ጋር እንድንጣላ ያደረገችው። ቆይ ግን እሷ እንደዚህ አይነት አስቀያሚ ነገር ታደርጋለች? አንቺ ግን ዝም አልሻት? ምን ልበል ታዲያ አዳማጫጣው እኮ ይሄ ነው። ግን እሷን አምኗት በጥፊ መታኝ። አይዞሽ በቃ ኔ አንቺም ተረጋጊ፣ እሱም ሲረጋጋ እናወረዋለሁ። ለማውራት እኮ ሞክሬ ነበር፣ ግን በቃ አይንሽም ማየት አልፈልግም ብሎኝ ትቶኝ ወጣ። ቆይ ግን እሷ ምን ለመጠቀም ነው አንቺም በማስመሰል እንደዚህ ልትጎዳሽ የሞከረችው? እኔና አንቺ እዚህ ቤት እንድንኖር አትፈልግም። በቃ የመጣችው ለበቀል እንደሆነም ታቅልሽ ሁኔታ አንዳለ በሙሉ ተንኮል ነው። እንደዛ ነው ነገሩ። ችግር የለው አንቺ ብቻ ተረጋጊ።

ዳማ እዚህ ምንስሌ መጣሽ? ሄኔም ፍለጋ። ይልቅ አንቺ ትጠይቅሽ እዚህ ምን ትሰሪያለሽ? አንቺ ሴትዮ ህይወት እንደት በጠብጫ አልፈልግም። ከዚህ ቀጥ ብለሽ ውጪ! ውጪ ቤት ፍቅረኛ መሰለኝ። ፍቅረኛ? ፍቅረኛ አልሽው? ቆይ፣ አንቺ ትንሽ አታፍሪም? ለምን አፍራለሁ? እኔን ወዶ መሰለኛ። አንቺ አርግዣለሁ ያልሽ ወደ መጥል ሰማያለሽ ይሄንን በፈለግኩ ሰዓት ይሄን ማድረግ እችላለሁ። ኤልዳና እገልሻለሁ። አሁን እኔን ክፉ አታናግሪኝ። ይሄን እኮ ሳይመጣ ቀጥ ብለሽ ውጪ ከዚህ። እንደምቀማሽ እርግጠኛ ሆንሽ ትመስያለሽ። ይልቃውን ከቤታችን ብትወጪልን ደስ ይለናል። ትዕግስቴን አትፈታተኝ። ድሮ የበደርሽኝን ጭምር መሆኑን የምወጣብሽ አሁን ውጪ ከዚህ። ኧረ በእናትሽ ቦታሽ ነው ውጪ። ይልቃውን ይሄን የት ነው ያለው? መኝታ ቤት ነው። ንቀት ነው ነው ለጣሁን ተለበይ ለጋጋት እንጂ ምን ያደረግሻት ነው? አንቺ አይመለከትሽም ኤልዳና፣ ከዚህ ቤት ውጪ አይመለከትሽም። ቤቱ የራሴ መሰለኝ ሰሚያለሽ እንግዳ በክብር ብትቀበይ ጥሩ ነው በጣም ተሳፍራለች ነውረኛ ነውሬ ታውቅና ብለሽ ነው ለሷ እኔ ይቅርታ ጠይቀሻለሁ ጋጠ ወጥ ስለሆነች በቅርቡ ከዚህ ቤት ትወጣለች ይሻላል እንጂ ማን ከአውሬ ጋር ይኖራል ብለሽ ነው አውሬ አውሬማ ማን እንደሆነ በደንብ አድርገሽ ታውቂያለሽ ማርታ እረፍ ያልኩሽ እኮ ማን ልበል የኔ ናት ምን ፈልገሽ ነው የመጣሽው ኢልዳና እባላለሁ ሄኔ የለም እንዴ ቤት የለም አሁን ወጣ ብሏል ቆይ ለምን ፈልገሽ ነ ነው ፍቅረኛው ነኝ። ፍቅረኛ? አሁን ገና ወንድሜን የምትመጥነውን ሴት አገኘ። ፍቅረኛው አይደለሽም። መቼም ልትሆኛችኝ አንቺ አስመሳይና አጭበርባሪ ሴት ነሽ። ደግሜ ልንገርሽ፣ አንችን ትቶ መሰለኝ እኔ ጋ የመጣው ከአንቺ እንደምሻል ደግሞ። እሱም አንቺን በደንብ ታውቃላችሁ። ሆን ብለሽ አታለሹ። እኔ መቼም ቢሆን አይተወኝም። አታለልኩት አላታለልኩት አሁን ከኔ ጋር መጥቷል። ፍቅር ሳይሆን እልህ ስላለብሽ ነው የመጣሹ። በጣም ጥሩ ጦርነቱን አስጀመሹ። ተሳትቶልሻል። እኔ የምልህ ኮይመች ነው ማርቲና ሄኖክ አት አላውቅም። እኔ ከኤልዳ ጋር ፍቅረኛ እንደነበር የምማውቀው እሷ ድንገት እንደመጣች ነገ ግን ቢሆንም ማሪፍ በእሷ ምክንያት መሰለኝ። ያው እሱ ግን ለእሷ ጥሩ ስሜት ነበር ነው ኮይ፣ ምን አይነት ሴት ብትሆን ነው ሄኖክ እየወደዳ ጥለው የምትሄደው? በእርግጥ ከአንዴም ሁለቴ ሦስቴ አብረን እንመለስ ብለህ ጠይቀዋለች። እሱ ግን ተበሳልቶ

ሄኖክ አሁን ይመጣል። ስለመጣሽ በጣም ደስ ብሎኛል፣ ይላና ሳባ እባላለሁ የሄኖክ እህት ነኝ። እኔም ስላወቅሁሽ በጣም ደስ ብሎኛል። ሳባ ያው ቤተሰብ ልንሆን አይደል ደግሞ። እስከፈለግሽው ጊዜ ድረስ እዚህ መቆየት ትችያለሽ። አልችልም ዛሬም ቢሆን መቆየት አልችልም። ማርታ ትሰማያለሽ አይደል? ከዚህ ቤት ምንም ነገር የማዘዝ መብት የለሽ። በነገራችን ላይ እዚህ ቤት በጣም ኃይለኛ ሌባ አለ እና እየተጠነቀቅሽ። ወይኔ እኔ ሌባ በጣም ነው የምፈራው ለማንኛውም በቃ ውስጥ ገብተን እናውራ። ኢንሻላ። ሉዬ በመምጣትሽ በጣም ደስ ብሎኛል ያቺ ማርታ የምትባል ጭራቅ ወንድሜ ብትጫወቱበት ስትል ነው የደረሽበት ድሮም እኮ ሙጥኝ ብላበት ነው እንጂ እንደማይወዳት እኮ አውቃለሁ አው እንደሚወዱሽ ሲያወራ ሰምቼዋለሁ ብታይ የምርሽ ነው የምረኝ ነው ሁሌም እኮ ማርታ ጋር ጭቅጭቃቸው አንችንሽ ሁሌም በወሪያቸው መሀል አንችን ስም ሲጠራ ሰማሉ ያኔ በቅናት ጭርጭር ትላለች ብታይ አባቷ ጭርጭር ትበል ድሮም አልወዳትም በጣም ጥሩ ሰዓት ነው የደረሹ እንገባ እያለች እኮ እየጨቀጨቀችው ነው ማይን ይሄኒ በጭራሽ ያረገውም እኔ እኮ በጣም ነው የምወደው ግን አሁን እሺ የሚለኝ አይመስለኝም ተቀይሞኛል አይዞሽ አትፍሪ በእጅሽ እንዲገባልሽ ያደርጋለሁሽ የምርሽ ነው ወይ በእናትሽ እንደውም ያኔ ስንጣላ ሳይቀየመኝ አይቀርም ልክ ሰው ፈልጋለሁ በደንብ ትክሽዋለሽ ግን ደግሞ እቺ ማርታ የምትባል ሰይጣን ከዚህ ቤት ማስወጣት ይኖርብናል ታያት ባክሽ በራሷ ጊዜ በቅናት እርር ብላ ብን ብላ ትጠፋለች። መቼም ጥሩ ጓደኛሞች እንደምንሆን ተስፋ አደርጋለሁ። ከዚህ በኋላማ ዘመድ ነው የምንሆነው። ለወንድሜ የምትገቢውም የምትመጥኙም አንቺ ነሽ። ይቺ ጭራ ቃቶ ነው። የሚጠጣ ነገር ለምጣለቆይ። ግን በዚህ ልክ እንዴ ነው የሚደፍረን? እንደዚህ ደፍረውናል ማለው። ለነገሩ እሱ ምን ያድርግ፣ እኔ ፊት የሰጠው

እንዳሁን ሰራልሽ እዚህ አብሮሽ፣ ምን ሆነህ ነው አሟህል እንዴ? እሱን ተይውና የጠየኩሽን ብቻ መልስልኝ። ምልስ ሰሪ ነው እዚህ ቤት የመጣሹ? ጥያቄ ይሄ ነበር መሆን የነበረበት ይነበረበት። እንደውም ስላየኸኝ እኮ ደስ ሊልህ ነበር የሚገባው። ቆይ መምጣት የለብኝም ነበር? እኔ የለብሽም አላልኩም፣ ግን ደግሞ ከረጅም ጊዜ በኋላ ምልስ ሰሪ እዚህ መጣሽ ነው እያልኩሽ አሉት። እም ናፍቀኝ ነው። ይሄ ህፃን ጨዋታ ነው አቆም፣ አብሮሽ አይዋ ፍቀይ ለመክፋት ይሄ ህፃን ጨዋታ ምናምን ሲል የምሩን እኮ ምልስ ሰሪ ነው የመጣሽው። በጣም ታዛዝናላችሁ። በቃ ጓደኝነታችን እስከዚህ ድረስ ብቻ ነበር ሄኒ። የፍቅር ህይወታችንን እንዲህ በቀላሉ የሚረሳል? አቁሚ እባክሽ፣ ሁሉም ነገር አልፏል። በዛ ላይ ያን ያርኩን ነገር ስህተት ነበር፣ አረሰውም። ግን በቃ ይቅርታ ጠይቄ አብረን እንድንሆን እኮ ነው የመጣሁት። እና ይኑክ በቀል ልጃ ነ አልሽ። እንደፈለግሽ ወደ ህይወት ምትመጩ የምትወጩ ማንሽ? አንቺ አሁን ወስኜ ነው የመጣሁት። እንዳንተ የሚሆንልኝ ሰው የለም። እናቴ ቀለነ ሽ

ለምን አስፈልግም? ምን ቢሆን እኮ ነው ማርታማ አለባት። ይህ አንቺን አይመለከትም፣ የቤተሰብ ጉዳይ ነው። ለእኔም ልጄ እኮ ነው። ልጄ? ቆይ እንዳሳደገ ሰው ልጄ ስትይ ትንሽ እንኳን አታፍሪም? ለነገሩ ፊስ ሲሰጣችሁ አትቻሉም። አርፈሽ እዚህ ወጥሽን ቀቂ። ሳባ፣ ለምንድን ነው ግን በልጆቹ መሀል የምትገቢው? ወንድሜ ሌባ ሚስት እንድትኖረው ስለማልፈልግ። ማርታ ሌባ አይደለችም። በጣም ትደጋገፋላችሁ እሺ? ከተመሳሳይ ቦታ ነው መሰለኝ የመጣችሁት። ትሰሚያለሽ፣ እጅ ከፍንጅ ነው የተያዘችው። ማርታ ይህን በፍጹም አታደርገው። ድህነቷ ኩራቷ ነው። ዳይ እንጂ ድህነት ነው ኩራታችሁ። ደግሞ ምን አይነት አመላ መጣችሁ። ለማንኛውም ይህን መንፈሳችሁን እኛ ላይ የምንዳታጋቡብን። ሰምኛለሽ ሳባ። ንቀትሽ በጣም ከልክ እያለፈ ነው። ይሄ ደግሞ ዋጋ ያስከፍልሻል። ምን አለሽ ገነት? በይ ትሰሚያለሽ፣ ያንቺ ማመን አለማመን ለእኔ ጉዳይ አይደለም። ትቀመጭ እንደሆን አርፈሽ ቁጭ በይ። ከዛ ውጭ እዛ ጎዳናሽ ላይ ለምጥልሽ ምን ትመስላለች እቺ የማይረጉ እውነቱን ነገር። ከዚህ ሁላ ጊዜ በኋላ ለምንድን ነው ወደ ህይወቱ የተመለሰሽ የመጣሽው? ፍቅረኛ ያለ አልናፈኩም። አትናፍቂ። የእኔና አንቺ የፍቅር ህይወት ከተዘጋ በጣም ረጅም ጊዜ ይሆኑታል። እሱንም ደግሞ አልፈልግም ብለሽኝ ስለሄድሽው ይሄኔ እኮ ልጅነት ነው። አሁን ደግሞ ስህተቴ ገብቶ ልክስህ ነው የመጣሁት። እኔ ምንም አልፈልግም። የራሴን እጀምራለሁ። ማ ማርታን እረሳው እንዴ? ያንን ቢሆን እኮ ከእሷ እኔን አስበልጠህ ነው የመጣው። አሁንም ደግሞ ያን ማድረግ አይከብድም ከቤት ማባረር እንችላለን። ኤልዳ ያኔ ስህተት ሰርቻለሁ፣ ስህተቴን ደግሞ በጭራሽ መድገም አልፈልግም። እንጂ ይሄኔ ንጹሕ ፍቅር ይገፋል። እያናደድሽኝ የፍቅር ቃል እየተጠቀምሽ ስህተትሽን ለማቆላበስ አትሞክሪ። እንጣላለን እያልኩሽ የጊዜ ጉዳይ ነው እንጂ አንተ ይሄኔ ብቻ ነው እረሳኸው። እንደ ያኔ አላስታውስም። ትሰሚኛለሽ? ድጋሜ ወደ ቤቱ የተመለሰሽ እንዳትመጭ። ድጋሜ አላብዛችሁም እንዴ የጊዜ ጉዳዩ ነው እንጂ መቼም አልተዋል። እሱን ደግሞ አሳይሀለሁ። ሾርባ ነገር ጥጄ እልሃለሁ እሱ ይድረስና ትኩሱን ትጠጣለህ አረ እንኳንም እግዚአብሔር አተረፈ አሜን እኔ እምልህ ውጭ ከሄኖ ጋር ምትጨቃጨቀው ማናት ኤልዳ ትባላለች የድሮ ፍቅረኛ ነች የድሮ ፍቅረኛው እንዴ የድሮ ፍቅረኛው ምን ልታደርግ መጣች ምን አውቃለሁ ብለሽ ነው እኛም ስናያት ደንግጠናል እና ታዲያ ምን ልሁን እያለች ነው እሷማ ወደ ድሮ እንመለስ ምናምን ነው የምትለው ቀልደኛ ነገር ነች ቆይ ማርታ የት ሄዳ ነው ነው ወይንስ እነሱን ለማጣላት ነው የመጣችው የእሷ አላማማ እንደዛ ነበር፣ ግን አይሳካላትም። ማርታ ነች ለሄኖክ በልኩ የተሰራችው። እንደምንም ብለን ሁለቱም ማጋባት አለብን። ግን የትናንትናው ነገር ባይፈጠር ጥሩ ነበር። ምን ተፈጥሮ ነው? ማርታ እኮ የሳባን ንብረት... እውነት ግን ማርታ ጨዋ ነች። ይህን ታደርጋለች ብለ ታስባለ? አይ አስቢ፣ አለም እኮ ግን ደግሞ የሳባ ዕቃ ማርታ ቦርሳ ውስጥ እንዴት ሊገባ ቻለ? ግራን የገባኝ። ሆን ብላ ሳባ አድርጋባት ነው። ሳባ ሳባ ደግሞ ስለዚህ ጉዳይ ምን ያገባታል? ሆን ብላ ሁለቱን ለማጣላት ነው። እኔ ሳባን በደንብ አውቃታለሁ። በፍጹም እንደዚህ አታድርግም። ከድሮ ጀምሮ እኮ ነው የማውቃት። ይሄ ፈጠራው ነው የሚሆነው። በፍጹም በቃ፣ ይህን ተረጋጋ። እኔ እኮ እንደዚህ እንድትበሳጭ ብዬ እኮ አይደለም። ግራ ቢገባ የሚጨንቀኝ እኮ ነው። ይገባኛል፣ ይቅርታ። በቃ አይዞ ሺ ጠንከር በ ሾርባ ከመሰለ ከበሰለ ላምጣለ ማውራት አልፈልግም በጣም ይገርማል አሁንም ድረስ አልተለወጥክም ማለት ነው አሁንም እኔ ላይ ክደት ለመፈጸም ዝግጁ ነው። እኔ ካዳ ያደለ በደንብ አሳመረች ታቀኛል ለዛ ነዋ ምንም አታመጣም ብለህ ውሽማን ቤት ድረስ ይዘህ የመጣኸው ስለምን ውሽማን ረሳው እንዴ ከ እኔ ጋር እያለ እኮ ነው ከእሷ ጋር የጀመርክ ያ ያለፈ ታሪኬ ነው ማስታወስ አልፈልግም ያለፈ ያለፈ እኔ ያልኩው ለአንተ ሊያልፍ ይችላል ለኔ ግን አሁንም ድረስ ቁስሌ ነው ቆይ ነገር አሁን ላ ማንሳቱ ምንድን ነው አስፈላጊነቱ ድጋሚ እንደማታደርገው ስላልተማመንኩብ አደረግኩትም አላደረግኩትም ይህ ነገር አንቺ የሚመለከት ነገር አለ? ሄኖክ ነገርኩህ አይደል እንዴ? እኔ ምንም ነገር አላደረግኩም። ሲቀጥል ደግሞ አንተ እዚህ ቤት ድረስ የጠራሃት እኔ አይደሉ። የጠራት ደግሞ መምጣት መብቷ ነው። ይሄ ነው ምላሽ? አዎ ይሄ ነው ምላሽ። አንድ ነገር ልንገርሽ፣ ሳባን ሄደሽ ይቅርታ ትጠይቂያታለሽ። አላደርኩም። ወይ ይቅርታ ትጠይቂያታለሽ ወይን ቤት ለቀሽ ነው የተውጫልሽ። በፍጹም አላደርጉም። ይሄ ቃሌ ነው። አረ እንግዲህ፣ ወይስ እኔም ቃሌ ነው ወይ ይቅርታ ትጠይቂያታለሽ ወይን በለቀሽ ነው ትወጫለሽ። ጓደኛ ግን በጣም አስመሳይና ከሃዲ ሰው ነው። እሺ፣ ምን አደረገሽ? ያላደረገኝ ብነግርሽ ነው የሚሻለው። ዝም ብለሽ ያደረገሽ ነገር አትናገርም እንዴ? እንደማይፈልገኝ ነገረኝ። እንደማይፈልገኝ አንቺ ራስሽ መሰለኝ ጥለሽው ሄድሽ። ገንዘብ የለም ከዚህ የተሻለ ነው መኖር ይገባኛል ብለሽ ሄድሽ እኮ አንቺ ራስሽ አይደል እንዴ? እና ቢሆንስ መጠበቅ የለበትም ነበር? ሲቀጥል ከኔ የተሻለ ሴት ከየት ያመጣል ናቴ? እሱ ለራሱ የተሻለውን ነገር ያውቃል። እሺ፣ ህጻን ልጅ አለ። ያቺ የተረግመች ማትኖር ኖሮ ኮ ማርታ ነው። አዎ፣ እንዴት አድርጌ ከዚህ ቤት እንደማባረራት አለቅ። ግን መጀመሪያ የራስሽን ጥፋት እመኝ። እሺ፣ እሱ የራሱ ኑሮ እየኖረ ነው።